አደንዛጅ ዕፅ ይዘው የተገኙ ሁለት ተከሳሾች በእስራትና በብር እንዲቀጡ ተወሰነባቸው። የምክትል ሳጅን ፍሮዊኒ ገብረ ጻዲቅ ዘገባን ዋና ሳጅን ኤርሚያስ ዘውዴ ያቀርበዋል። ተከሳሾቹ ጀማል ጠይብና ይስቅ ደረሰ ይባላሉ። አደንዛጭ ይዘው የተገኙት በአራዳ ክፍለ ከተማ ወረዳ አምስት ደጃቹ ቤ አካባቢ ነው። የአራዳ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ሳጅን ፍቃዱ ፍቅሩ እንደገለጹት ይስቅ ደረሰ የተባለው ተከሳሽ በፖሊስ አባላት ጥርጣሬ ተይዞ በተደረገበት አካላዊ ፍተሻ በወረቀት የተጠቀለለ አደንዛጭ ዕፅ የተገኘበት ሲሆን በተደረገው ምርመራ የማስፋት ስራ አደንዛጭ ዕፅ ሲያከፋፍል የነበረውን ተከ ሳሽ ጀማል ጠይብን በመያዝ ምርመራ እንደተጣራባቸው ገልጸዋል። 48 ግራም የሚሆነውን ይዞ ከተገኘ በኋላ ይሄንንም ከየት አመጣ ብሎ ክትትሎች በጠየቁት ጥያቄ መሰረት ተጠርጣሪውም የገዛበትን ቦታ አሳያቸዋለሁ በማለት አንደኛ ተጠርጣሪ አቶ ጀማል ጠይብ የተባለው የሚሸጥበትን ቦታ በቆርቆሮ በታጠረበት ቦታ አጠገብ ከነፍስታሉ ይዞ ለሚመጡ ግለሰቦች የሚሸጥ መሆኑን ተጠርጣሪውም ሁለተኛ ተጠርጣሪ ወስዶ በምሪት አሳያቸው። ብዛታቸው 38 የሚሆኑ ጥቅል አደንዛዥ እጽ የተገኘ ሲሆን ከሁለቱም እጅ የተገኘው አደንዛዥ እጽ አጠቃላይ ወደ ፌዴራል ፎረንሲክ ምርመራ ዳይሬክቶሬት ተልኮ ጀማል ጦይም እጅ የተያዘው 38 ፍሬ በፎረንሲክ ተመርምሮ ወደ 922 ግራም ተመዝኖ ከተጠርጣሪዎች እጅም የተያዘው እንዳይሸጥ እንዳይለወጥ እንዳይመረጥ ጥቅም ላይ እንዳይውል የታገደ እጽ መሆኑ ተረጋግጦ በግራም ተመዝኖ የመጣ ሲሆን፣ ተጠርጣሪዎቹንም በቂ ምርመራ በማድረግ አቃቤ ሕግም ክስ መስርቶ አርቲዲ ወደ ፌዴራል ከፍተኛ ፍርድ ቤት ድንበር ተሻጋሪ ወንጀል ችሎት አቅርበን ተጠርጣሪዎችንም የዋስትና ዋስትና መፍታቸውን ከልክሎ ፍርድ ቤቱ ወደ ማረሚያ ወርዶ ጉዳያቸውን እንዲከታተል ውሳኔ የሰጠበት አለ። የክስ መዝገቡን የተመለከተው የፌዴራል ከፍተኛ ደረጃ ፍርድ ቤት ልደታ ምድብ ወንጀል ችሎት ተከሳሾቹ በተከሰሱበት አደንዛዥ እጽ ማዘዋወር ወንጀል ጥፋተኛ መሆናቸውን አረጋግጦ አንደኛ ተከሳሽ ጀማል ጠይብ በአራት ዓመት ከሶስት ወር እስራትና በአምስት መቶ ብር እንዲሁም ሁለተኛ ተከሳሽ ይሳቅ ደረሰ በሁለት ዓመት ከአስር ወር እስራትና ስምንት ሺ ብር እንዲቀጡ ውሳኔ ተላልፎባቸዋል። የአደንዛዥ እጽ ዝውውርን ለመከላከል ህብረተሰቡ በየአካባቢው የሚመለከታቸውን ህገወጥ እንቅስቃሴዎችን ለፖሊስ ጥቆማ መስጠት እንዳለበት የወንጀል መርማሪው ሳጅን ፍቃዱ ፍቅሩ ገልጸዋል።